ሰላም ሰላም! ውድና የተከበራችሁ የሮዝ ቤተሰቦች እንደውም፣ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበርታቱኝ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬም እንግዲህ የመጣሁላችሁ በትሁት ድራማ ነው። እንግዲህ ትሁት ድራማ ቲና የካሊበን አባት አሳግዳው ነበር ከካሊብ ብር ፈልጋ እናም ካሊብ አባቱን እየፈለገ ነው ያለው። ዳንኤልም የካሊብን አባት ሊያስወጣው ፈልጎ የካሊብ አባት የታሰረበትን ቦታ እየፈለገ ነበር። በመጨረሻም የት እንዳረገችው ቲና ጠየቃት። እንግዲህ ቲና የት ነው ያረግሽው የካሊብን አባት ብሎ ዳንኤል ጠየቃት። የምር እኔ እሱን በእጄ መግደል ነው የምፈልገው አላት። እሷም የደበቀችበትን ቦታ አልነገረችውም ነበር። ደረሰበት እና እሱን ለማስጣል ሲሄድ እሱም አብሮ ታገተ። አባባን ያገተው ልጅ ለምን ሌላ ሰው እንዳውቅ አደረግሽ? በማለት ዳንኤልን እየቀጠቀጠ በአፍንጫው እና በአፉ ደም እስከሚወጣ ድረስ እየመታ አሰረው። ቲናም ልቀቀው ይሄ ፍቅረኛዬ ነው ብትልም ሊሰማት አልቻለም ነበር። ዳንኤልን እንግዲህ ይዞ ከቀጠቀጠው በኋላ ዳንኤልም ምን እንደሚፈልግ ለቀጠቀጠው ላጋች ሲነግረው እሱ ምንድን ነው የምትቀባጠረው? ሲለው እኔ ራሴ እኔ ራሴ መግደል ነው የምንፈልገው ሌላ ሰው እንዲገለው አልፈልግም በማለት መለሰለት። እሱም አላመነውም ነበር፣ መቀጥቀጡን አላቆመም። ቲናን ካላመንከኝ፣ ቲናን ደውልና ጠይቃት እኔ ፍቅረኛዋ ነኝ በማለት ሲመልስ ነበር። ቲናም ተመልሳ እቤት ከሄደች በኋላ ትሁት ውሃ ስጭኝ አለቻት። ትሁትም ተነስታ ውሃ ከሰጠቻት በኋላ ተጨንቃ ነበረ። ቁጭ ስትል እግሯን ቀስ እያለች እያነቃነቀችው ነበር። መሆንሽ ነው እንደዚህ ያስተከዘሽ ስትላት አባዬ ናፍቆይ ነው አለች። ቲናም ምን እንደ ሕፃን ልጅ ልታለቅሽ ነው እንዴ? እኔም እኮ ናፍቆኛል በማለት መለሰችላት። ቲና እንግዲህ አባዬ ያለበትን ቦታ ለመናገርም አትፈልግም። እሷም እንዳገተችው እንዳያውቁ እያስመሰለች ነው ያለችው ከትውት ጋር። ቲናና ትውት አብረው እያወሩ እያለ ካሌ በመሀል ይመጣና ሰላም ሳይላቸው ቁጭ ይላል። ቲናም እንዴ፣ ዛሬ ሁላችሁ ምናችሁ እንደ ደበራችሁ ትላለች። እሱም የአባቱ መጥፋት እንዳሳሰበው ሲነግራት ቲናም አይዞህ፣ እኔ ውስጤ ታውቆኛል፣ ምንም አይሆንም አባባ ስትል ትነግረዋለች። እንዴት ታወቅሽ ሲላት ሲለት በቃ ውስጤ ነግሮኛል አለችው። እሺ ካሌብም እሺ አባዬን የሚያግተው ሰው ይኖራል ብለሽ ታስቢያለሽ? ወይ የምጠረጥሬው ብሎ ሲጠይቃት አባዬ ኮ መልካም ሰው ነው፣ ከማን ጋር ይጣላል? ማን እንደዚህ ያስባል? እኔ ግን እንደሚመስለኝ ገዳም ገብቶ ይሆናል ብላ መለሰችለት። ካሊብም እንዴት ሳይነግረኝ ገዳም ሊሄድ ይችላል? ቲና፣ አባዬ ደህና እንዲሆን ጸልይልኝ እኔ ሁሉንም ነገር ማጣት እችላለሁ፣ ግን አባዬን ማጣት አልችልም ብሎ ሲላት ቲናም ሁላችንም የምንፈልገው አባዬ ሰላም እንዲሆን ነው አለችው። ዳንኤልም እንግዲህ ከታሰረ በኋላ እባክህን ልለምንክ፣ አባዬን አሳልፈህ ስጠኝ፣ እኔ ራሴ ልግደለው እያለው እያለ አይ እሱም አሳልፎ እንደማይሰጠው ነገረው። እንዴት አባዬ ልትለው ቻልክ? አንተማ የእነሱ በተሰብነክ በማለት መለሰለት። በመጨረሻም እንግዲህ ካሌብ ቲናን አግቼ እሷን ማወጣጣት አለብኝ አባዬን ለማግኘት ስል እያለ ነው። ትሁትም እንደዚህማ አይሆንም ገንዘብ የሚፈልጉ ሰዎች ቲና ሲያጡ አባይን ጉዳት ሊያደርሱበት ይችላሉ በማለት መለሰችለት። እንግዲህ ትሁት መታከሌብ ትንሽ ብር ስጠኝ፣ ብር እፈልጋለሁ ስትለው እሺ ብሩን እሰጥሻለሁኝ ግን አንድ ክፍል እንድታዘጋጅልኝ እፈልጋለሁኝ አላት። የምን ክፍል ስትለው እንደውም ከኋላ ያለችውን ክፍል እጠቀማለሁ ። ቲናን ላግታት አስቤያለሁኝ ብሎ ነገራት። ማገቻ የሚያስፈልጉትን ነገር ይዤ እመጣለሁኝ አለ። አጋችውም እንግዲህ ዳኒን አለቀውም እያለ ነው ያለው። ይህን ቀልቃላ ልጅ እገለዋለሁ ሲላት ቲናም ፍቅረኛ እኮ ነው ስትለው እንኳን ፍቅረኛሽ አባትሽም ይሁን እያለት ነው ያለው። ብሩን በአፋጣኝ ይዘሽልኝ እኔም ብር ነው ምፈልገው አለት። እንግዲህ ያገታቸው ልጅ ወጣ ሲል የካሊባ አባት ዳንኤልን እንዴት እንደዚህ ታደርጋለክ ልትገለኝ ነው ወይ የመጣኸው ሲለው ዳንኤልም እኔ አንተን ላግዝ ነው የመጣሁት አባዬ ልገለ አይደለም ብሎ አሳምነው። ግን አንተ ደግሞ አባባም ግን አንተ ደግሞ እኔን ለመግደል ነው ደጋግመህ የምትናገረው አለው። አይ ካሊብም የሚሆነውን ነገር እዛ እየለፋ ነው ያለው አንተን ለማስለቀቅ ሲል መለሰለት። ትውት ለቲና ትደውልላትና እቃ ረስተሻል ትላታለች። እቃውስ ምን ምን እንደሆነ አላውቅም። እረስተሻልና የት ነሽ ያላሸው ላቀብልሽ ስትላት እቃው ያለበት ብር ነው ውስጡ ብር ነው ያለውና እባክሽን ይዘሽልኝ ብላ ብላ ትነግራታለች። ቱትም ቲና ያስቀመጠችውን እቃ ይዛው ከሄደች በኋላ ከቲና ጋር ቡና ሻየን እናውራ ስትላት ቲና ቲናን ሲናም፣ አይ ሰዓት የለኝም አሁን ቡና ሻይ እምልበት ሰዓት የለኝም። ማውራት ከፈለግሽ እዚሁ አውሪኝ አለቻት። አባባ እና ዳንኤል ጎን ለጎን ታስረው እንዳለ ልጄ ትሁትስ እንዴት ናት ብሎ ሲጠይቀው ሁላቸውም አባዬ ተጨንቀዋል ብሎ መለሰላት። አጋችሁም አየህ እየቀለድክብኝ ነበረ። ሚስጥርህን እንድደብቅልኝ ከፈለክ ብር ስጠኝ አለው። አይዞህ አባዬ በሰላም እንወጣለን አለ አባባም፣ አዎ በሰላም እንወጣለን፣ እኔም እንደዛ ነው የሚሰማኝ አለ። ቲናም ብሩን ይዛ እየመጣች እያለ ትውትም ከኋላ ስትከተላት ነበረ የት እንዳሉ ለማወቅ ቦታውን ለማየት ስትከተል ነበር ከኋላ አባዬም ትሁት እንዴት ናት ብሎ ለዳንኤል ሲጠይቀው ዳንኤል ሁላቸውም ተጨናንቀዋል አንተ እቤት ስለሌለ ሁሉም ተጨናንቋል ሲል አባዬም በሰላም እንወጣለን ብሎ መለሰለት እንግዲህ ትሁትም ከኋላ ተከትላ እየመጣሽ ነበረ። አጋችውም ቲናን ያመጣሽ ብር በቂ አይደለም ትንሽ ነው እያላት ነው ያለው። እሱን አጋችውም አባባን አሰቃይተን ብሩን እንቀበለው ሲል ቲናም አይ ይቅርታ ለመጠየቅ የሚከብድ ስራ አላደርግም አለችው። እንግዲህ እያየሁት ትችው የመጣሁት ነገር አለ ብላ ቲና ተመልሳ ስትሄድ፣ አጋቹም ውጭ ነበረና ዳንኤል የታሰረበትን ሲፈታ ፈቶ ጨርሶ አባባን እየፈታለት እያለ አጋቹም ከኋላ መቶ ዳንኤልን ወገቡን መታው። ዳንኤልም የመጨረሻ እድላችን ነው ለመውጣት እያለ አባባን እንግዲህ ሲያወጣው ከታሰረበት ሊፈታው ሲል አጋችሁን መቶ ሲመታው፣ ትውት ከኋላ መታ አጋችን መታቸው። የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ።